የሀሳብ ልዩነቶች ሲፈጠሩ ከከፍተኛ የፖለቲካ ቀውስና ከጦርነት በኋላ ብሎም የፖለቲካ ሽግግር ወቅት የሚፈጠረውን የባለድርሻ አካላት ልዩነት ወደ መግባባት ለማምጣት ምክክር የግድ ይላል። በኢትዮጵያም ወደ ስራ የገባው የሀገራዊ ምክክር ኮሚሽን ግልጽ የሆነ ዓላማና ግብን ይዞ በተለያዩ ምዕራፎች የየቅድመ ዝግጅት ስራዎችን አጠናቆ ወደ ምክክር ሂደት የገባው ኮሚሽኑ ከሰሞኑ በአማራ ክልል የአጀንዳ ማሰባሰብ ተግባሩን ያጠናቀቀ ሲሆን አጀንዳውን በግልጽና በነፃነት ማቅረባቸውን ተሳታፊ የነበሩ የማህበረሰብ ተወካዮች ይናገራሉ። ሁሉንም በፍላጎቱና በሀሳቡ አስኪዶ አካታች የሆነና አሳታፊ የሆነ መድረክ ነው የነበረው። እንግዲህ መድረኩ ለሁሉም ሰው እድል ሰጧል። ሁሉንም ሀገራዊ በሆነ መልኩ ሀገራዊ በሆነ መንገድ አጀንዳዎቻችን እንድናስይዝ ያው ለጸብ የሚዳርጉንን መንደርተኛ፣ ጎጠኛ የሆኑ ሀሳቦቻችንን ትተን እዚህ ላይ እንዳንድ ኢትዮጵያን የሰው ዘር መገኛ የሆነች ኢትዮጵያን እንደ አንድ ወደ አንድ እንዴት እናምጣት፣ እንዴት እንገንባት የሚል እሳቤ ያላቸውና የአማራ ክልል ችግር ምንድን ነው? ችግራችን እነዚህ ናቸው ብሎ ችግራችን ለይተን አገራዊ መፍትሔና መግባባት ላይ የሚያደርሱ ሀሳቦች ነው ሲነሱ የነበሩት። አገራችን ለወደፊቱ ሰላማዋ ተጠብቆ ሕዝቦች ተቻችለው እንዲኖሩ፣ ልማቷ እንዲፋጠን የሚያደርጉ አገራዊ አጀንዳዎችን እንደቀረጽ ነው ይሰማኛል በአጠቃላይ ይሄ የምክክር ሂደቱ ከግለሰብ ከቡድን ከመንግስትና ከፓርቲም በላይ በሀገር ደረጃ የተረጋጋ ሀገረ መንግስትና ብሔረ መንግስትን ለመገንባት እና ህብረ ብሔራዊት የሆነች ሀገርን ለመፍጠር በሚደረገው ሂደት ላይ የራሱን ትልቅ አሻራ የሚጥል እንዲሁም ደግሞ የዲሞክራሲ ባህልን መሰረት የሚጣልበት እንደሆነ ነው የተመለከት ነው ኮሚሽኑ በባህር ዳር ከተማ በአካሄደው የአጀንዳ ማሰባሰብ በ263 ወረዳዎች ከአራት ሺ አምስት መቶ በላይ የማህበረሰብ ተወካዮች ተሳትፈዋል። ከሁለት መቶ ስልሳ ሰባት ወረዳዎች ውስጥ ከሁለት መቶ ስልሳ ሶስት ወረዳዎች ባህር ዳር ላይ ተሳታፊዎች መጥተው እና ከዚያ በተጨማሪ ከክልሉ ባለድርሻ አካላት ጋር በመሆን አጀንዳዎችን ከነሱ መሰብሰብ ተችሏል። እንግዲህ ይህንን የወረዳ የሁለት መቶ ስልሳ ሰባት ወረዳዎች ተሳትፎ ምን ማድረግ ይቻላል የሚል ነውና፣ ይህን እንግዲህ ባህር ዳር ላይ ተሳታፊዎችና አጋሮች ተባባሪዎችን ማምጣቱ በጣም ቀላል አይደለም። ይሄ ትልቅ ስኬት ነው። የተለያዩ አጀንዳዎች መሰብሰባቸውን የሚያነሱት ተሳታፊዎቹ ለኮሚሽኑ ያስረከቡት አጀንዳዎች በተገቢው መንገድ እንደሚታይላቸውም ተስፋን ሰንቀዋል። ከኮሚሽኑ የምንጠብቀው ምንድነው እነዚህን የህዝብ ጥያቄዎች በተገቢው መንገድ አደራጅቶ ለሚመለከታቸው አካል እንዲሰጥና አፈጻጸማቸውንም እንዲከተል እንዲከታተል ማድረግ ነው። ከማንም በላይ ገለልተኛ፣ ቁርጠኛ፣ ሐቀኛ፣ አካታች፣ አሳታፊ ሊሆን ይገባል። ሁሉንም የህብረተሰብ ክፍሎች የወከለ እንትን ሊኖር ይገባል። በዚህ ሂደት ላይ እንዳየ ነው ኮሚሽኑ ነፃና ገለልተኛ ሆኖ የሁሉንም ሀሳቦች እንዲደመጡ እድል የፈጠረ የዲሞክራሲ ልምምድ እንዲካሄድ መሰረት የተጣለበት ሂደት እንደሆነ ማየት የቻልንበት ሁኔታ አለ። በእኛ እምነት ኮሚሽኑ የክልላችንን ህዝቦች ያነሷቸውን ጥያቄዎች በሙሉ በአጀንዳ ቀረጻ ሂደቱ ላይ የራሱን አጀንዳው ተፈጻሚነት እንዲኖረው የህብረተሰብ ጥያቄዎቹ ከሌሎች ወንድም ህዝቦች ጋር ተጣምረው ተደምረው የጋራ ምላሽ የሚያገኙበት ሁኔታ ያመቻቻል የሚል እምነት አለን። ተቋሙ ነጻነቱን ጠብቆ እስካሁን የተንቀሳቀሰ ሄደው ሂደት በቀጣይም በመጨረሻው ምዕራፍ ላይም አጀንዳዎቹ መሬት እንዲነኩ፣ የህዝቡ ጥያቄ እንዲመለስ የራሱን አስተዋጽኦ ያበረክታል የሚል በተቋሙ ላይ ትልቅ እምነት አለን። በክልሉ የተካሄደው የአጀንዳ ማሰባሰብ ሂደት የዲሞክራሲ ባህልን የሚያሳድግ መሆኑም ተመላክቷል።